በማናቸውም ፍርድ ቤቶች ጠበቃና የሕግ አማካሪ ጓረፎ ገቢቶ አዋሾ እንኳን ለ2017 ዓ ምት የትንሣኤ በዓል በሰላም አደረሳችሁ እያለ የደቡብ ሬዲዮና ቴሌቪዥን ድርጅት የማሻ ቅርንጫፍ የበዓል ልዩ ዝግጅት ሶስተኛ ደረጃ ስፖንሰር ሲሆን ላቅ ያለ ደስታ ይሰማዋል። ጠበቃና የሕግ አማካሪ ጓረፎ ገቢቶ አዋሾ ለክቡራን ደንበኞቹ በማናቸውም ፍርድ ቤቶች የጥብቅናና ሕግ የማማከር የክስ የመልስ እንዲሁም ውል የመመስረት አገልግሎቶችን ይሰጣል። የገንዘብ አቅም ለሌላቸው አረጋውያን ሴቶች ሰዎችና ህጻናትን በነፃ ለማገልገል ዝግጁ መሆኑንም ሲገልጽ በታላቅ ደስታ ነው። አድራሻ ማሻ ከተማ አደባባይ፣ ዳሽን ባንክ ፊት ለፊት ሲሆን በቀጣይም በአንድራቻ፣ በየኪ፣ በጎደሬና ቴፒ ከተሞች ቢሮዎችን ከፍተው ክቡራን ደንበኞቹን ለማገልገል ዝግጅት ማጠናቀቁን ይገልጻል። መልካም በዓል።